ታርቆም ነበር ልገናኛውም ማስቤ ነበር፣ ልጆቹንም ላሳየውም ፈልጌ ነበር። ብዙ ነገር ትያለች፣ ግን መለሰች። ሰበቧን አዩም ታርያለች፣ ታሳብያለች። በቃ የተፈጠረው የተፈጠረ። ብዙ ጊዜ ለመንኩሽ፣ ተንከራተትኩ አብሬሽ። አሁንስ ተስፋ ቆረጥኩ። ቤተሰብ አንፈርዲም፣ ግን እንናገራለን። ሰይድና ሀዩ ሊፋቱ ነው። ሰይድ ሱመያን ለመመለስ ሲፈልግ ሀያትን እፈታወልሻለሁኝ፣ አንቺ ብቻ ወደ ህይወቴ ተመለሽ። ቪዲዮውን እጨምርላችኋለሁ። ይህም ቪዲዮ ላይክ፣ ሸር ጋር እያደረጋችሁ አዳም ጠቅጦ ከጎን የሆነ አንድም ቀን ባህባ ሳትል ገና ዳዲስ ትል እንኳን ሳሊያት ቆማ በእግሯ ልትሄድ ይኸው ተወልዳ ገና በሁለት ወሯ ነው ምናም ነገር ትቻ ዞር ያልኩት አሁን ይኸው እሷም አድጋ። ሳልያት የአባትነትን ፍቅር ከልጅነቷ ሳታይ እንደ ጀሚላ እንደዚህ ፂሜን እያዘች ሳትቡጭረኝ ሳትታገለኝ እሷም እያደገች ነው እና እሱ እያባክሽ እያለቀስኩ ልለምንሽ፣ እያለቀስኩ ልለምንሽ የመጨረሻ ነው በቃ። ካሁን በኋላ አንቺንም አለምንሽም ምንሽም፣ ስምሽንም አልጠራም፣ በቃ ጣለ ያለ ቀን ልጆቼን የማይሆናል ይሆናል። ከአንቺ በኋላ ግን ከአንቺ ያል ነገር ይቆርጥልኛል ማለት ነው እና ሱመያ፣ አርግልኝ የምትይውን ነገር በሙሉ ላርግልሽ ዝግጁ ነኝ። ሀዩንም ተዋት የምትይውን ከሆነ እተዋታለሁ። አልፈልግም፣ ሀዩንም ከቤት አስወጣት እኔ እናንተ ብቻ እንኖር የምትይውን ከሆነ እንኖራለን አንቺ የምትፈልጊውን መስፈርት የምትፈልጊውን ነገር አስቀምጪ። እንዲህ አይነት ነገር ነው ፈልገው ከአንተ ጋር ለምኖር በይ፣ እኔ አደርግልሻለሁ። አዩን ተዋት ካልሽ እተዋታለሁ። በቃ ከልጆች እና ከአንቺ ያመልጥብኝ እተዋታለሁ። እኔ እና አንቺ ምታረቅ፣ በቃ አዩዋት። እሷንም ብዙ ፈተንኳት፣ አትሆነኝም ያው ግን አሰላሙ አለይኩም ወረህመቱላህ በረካቱሁ ና ከበራ ቤተሰቦች ሰላም ቤትናችሁ ሁላችንም ሰላም ለው እንግዲህ ሰሞኑን በሀዘን ነው የከረምነው በጣም እጅጉን በሚያሳዝን ሁኔታ ነው ያሳለፍነው ማየት እስከማንችልበት ሰዓት ድረስ ልባችን እና ብዙ ነገሮችን አይተናለን። ዛሬ ደግሞ ለየት የሚያደርገው አዲስ ነገር ሰይድ ከሱመያ ጋር መገናኘት ሲፈልግ ወይም ደግሞ ታረቅን ለማለት ሲፈልግ ይመስለኛለን ግን በአንድ ድንጋይ ሁለት ወፍ ይባላለን። በአንድ ምላስ ሁለት ሚስቶቹን ለመፍታት መዘጋጀት ምን ማለት ነው? ንግግሩ ከያስታወሳችሁ ሀያት ሀዩ ለእኔ አትሆነኝም። በብዙ ነገር ፈተንኳት ለእኔ አትሆነኝም፣ መተዋት አለሁ። ኢቨን እንኳ ሱመያ ትክክለኛ አልፈልግም ብላ በአቋሟ ብትጠና፣ ሰይድ ማድረግ ምንድን ነው ያለበት? ከሁለቱም የወጣ ጎመን ማለት ነው። እና ሀያትን ሱመያ እንጂ ፈቃደኛ ከሆንሽልኝ ሀያትን ሀዩ መተዋት አለሁኝ። ማለት ሱመያ አልፈልግ የምትል እኮ ሀያትንም አጣህ ሀያትንም ጭምር እያጣህ ነው። ነገ ሀያት ክብሬት እሆና ትነሳለች። ዘመዶች ነገ አዲስ ቪዲዮ እና አዲስ ርዕስ አለን። ሆኖም ግን እንደኔ ባትፈልጋትም ብትፈልጋትም ሚስትህን በሽምግልና በሽማግልግል ሚስትህን በሽማግሌዎች በአካባቢ በጎረቤት በአባት በእናት በቤተሰብ በጓደኛ ማስለመን እየቻል እንዴት ነው ወደ ሶሻል ሚዲያ አባዋራ ሚስቱን በቃ። ትክክል አንዳንድ ጊዜ ኒካ በወንድ ልጅ የተሰጠ ወንድ ልጅ ሶብር ስላለው ነው ሴት ልጆች ሶብር ስለሌላቸው ነው እንባላል። የወንድ ልጅ ልብና የሴት ልጅ ልብ አንድ አይደለም ይባላል። ግን ለምንድን ነው ወንድ ሆናችሁ እውነት ለመናገር ስልክ ላታነሳለት ትችላለይ። ነገር ግን የእሷ የቅርብ ቤተሰቦች የቅርብ ጓደኛ እስከ ዛሬ መቼም ቤት አፍርታችሁ ልጅ ወልዳ ስትኖሩ ቤተሰቦቿን፣ ወንድሞቿን ሳታቃቸው አትቀርም። አኬት እህት ወንድም ሆናችሁ ተዛምዳችሁ ነው የምትኖሩት። እና እስካሁን ድረስ ግን እናንተን ለማስታረቅ የሚመጣ ከእሷም ወገን ከአንተም ወገን እሷን የሚያውቅ አንተን የሚያውቅ በአካባቢ በጎረቤት በወንድም ማማች በእህትና በወንድም ሁለታችሁን የሚያስማማ ዘመር ጠፍቶ ነው ወይ? በመቀጠል ወደ የሶሻል ሚዲያ ላይ መጥተህ ያችኛየቱን የሚስትህን እንድዝ አልፈልጋትም በብዙ ነገር ፈትኛት አለ፣ በብዙ ነገር ምክንያት አለ። እኔ ብዙን ሰዓት ይሄ ነገር ፍራንክ ነው። ቪዲዮ ለመስራት ባይታሰብ ለመሸቀለያ ባታስቡት ኑሮ እኔ እንደ ራሴ ሰይድን ሳየው በቃ እንደ ሰው እንደ ወንድ እንደ አንድ አባወራ አባወራ የሚሆንና እንደ አንድ አባት አባት የሚሆን ነው። ሆኖም ግን ለምንድን ነው ሰይድ ወደ ሶሻል ሚዲያ ላይ መጥቶ የዛችኛይቱ ሚስቱ ጀመና የሚዋጣው የችኛይቱ አንቺን ብዬ መጣ ነበረ። ሲጀምር አንተ አቅሙ ካለህ ችሎታው ካለህ ያችም ስለዚችኛይቱ ችኛይቱም ስለዚችኛይቱ አፋቸውን ከፍቶ እንደዋሩ ማድረግ የለብህም ነበረ። ሆኖም አላህ ስብሐነሁ ወተዓላ እንግዲህ ተለያየታችሁ ከሆነ ያስታርቃችሁ እኛንም ሰርጊያ ብላን። አዎ አንዳንድ ወሬ ለመለማመድም ያብቃና ከጎረቤት እያየ ነው የሰው ልጅ። መልክ ስጠኝ እንጂ ሙያ ከጎረቤት ይባላል። ሆኖም ግን እኔ እንዲኔ አልተዋጠልኝም ይሄ ነገር። ቆሏችንን እየበላን ምን ችግር አለው? እንፈተፍታል። ወሬ ግን ሴቶች ዬ እንዲህ ይቅርታ አርጉልኝ። ይህ ነገር እውነት ነው አይደለም? እውነት ቢሆን ሚስትን የትኛይቱ ሚስት እንደዚህ ብሎ ሶሻል ሚዲያ ላይ ይሳደብ ነበረ? አይሳደብም። ኧረ አይባልም፣ አይበጅም፣ ነውር ነው። ለማንቻው ውድና የተከበራችሁ ቤተሰቦች ያላል ቡና ይስጠን፣ ማስተዋል ይስጠን፣ ትዳራችንን ያሳምርልን። እኔ ለኔ ልቤን አመመኝ፣ እነሱ ለሚናገሩት ንግግር ልቤን ወጋኝ፣ ጠቃረገኝ፣ አንቀራቀጠኝ፣ አንገሸገሸኝ። ትዳር ክብር አለው፣ ትዳር ክብር ነው። ትዳር በትዳር የተሞላ ቤት፣ በትዳር የተመሰረተ ቤት ያምራል፣ ይደምቃል ሁለተኛ የሚያርጉ ልጆች ወልዷል። ነገ በልጆቹ ላይ የሚደሱበት በቃ ለልጆቹ የሚበጅ ጥሩ ስራ ልጅ የሚወርሰው ስራ ይሰራል እንጂ ሚስትን የምታከል ነገር ሶሻል ሚዲያ ላይ ወጥቶ፣ በቃ አዎ ልጆቹ ሲያርጉ ሲደርሱ አባቴ ብለው ይመጣሉ። ግን ግን ግን ጥሩ አይደለም እየተናገርክ ያለኸው አይበጅም። ነውር ነው፣ ባህላችንም አይደለም። እኔ በዝ መቸለታ ነው ዴዚ እናት ዋጋ ተጣልታ ተብሎ ሶሻል ሚዲያ ላይ በቃ ዋጥ ይቅላል። ህዝቤ እናትና ልጅ ተጣልቶ የሚያስታርቅ ሽማግሌ ጠፍቶ በዚህ ሰዓት ታዲያ እናት ልጇን ወታ የተሳደበችበት ሰዓት፣ ልጅ እናቷን ወታ የተናገረችበት ሰዓት ባላለመናገሩ አይገርመኝም። ግን ምን አይነት ጊዜ ነው የደረሱ እናንተ? ምን አይነት ዘመን ሰዓት ምን አይነት እኔ እኮ እኔ እኔ ራሴ ነው የማስበው። በቃ በድሮ አያቶች በሽማግሌ ሁሉን ነገርም እንደሚጨርሱት በውስጥ እንደሚወያዩት፣ በቃ ጎረቤት እንዳይሰማ ሰው እንዳይሰማ የሚባለው ነገር ነው የማስበው። ዛሬ ዛሬ ግን ያ ነገር ጠፋ። ሰዎች በቃ ሁሉም እኔ እበልጣለሁ፣ እኔ እበልጣለሁ፣ አንቺ ትበልጫለሽ፣ እኔ አቃለሁ፣ እኔ ተናጋሪ ነኝ፣ እኔ እችላለሁ፣ እኔ ታዋቂ ነኝ፣ እኔ ሶሻል ሜዲያ ላይ ያለሁበት፣ እኔ በጥቃት ተፈላጊ ነኝ። ምን አይነት ጊዜ ላይ ደርሰን ነው? በእውነት ምን አይነት ጊዜ ድረሰን ነው? ሚስት ባሏን በክብር አክብራ ብትፈታም እንኳ አይደለም ሁለት ልጆችን ያህል ይዛ ምን ሱመያን ብኮን የእውነት የእውነት ቢሆን ዲ ሐቅ ሐቅ አወራን። ሱመያስ ብኮን ምን አሸሻት? አትሸሽም ነበረ። እኛ የምትሸሽበት ምንም አይነት ምክንያት የተፈጠረ ነገር የለም። ግን ይሄ ነገር እውነት አይደለም፣ እውነት አይደለም። በቃ እየመረራች አርቦተኒ ውሸት ነው ስል አንቺ በታውቅሽ አንቺ እንድዚያ እኔ ስለሚገባኝ ነው እንጂ ማለት ቁጭ ብዬ ሳስበው እንዴት ነው አንድ ባሊያሸኛቱ ሚስት የሚያጣጥለው? አቅፎ እያደረ ጧት ተነስቶ ቁርሱን ቁልጥማሪጎ እየበላ ማታ መቶ እራት መሳሆን እየበላ ልብሱ ታጥቦ እያገኘ፣ ታዲያ እንዴት ነው ባይፈልጋት? ቢፈልጋት ነው ማለት። እንዲሁም የምትፈለግ ሴት ብትሆን እንጂ እስካሁን ድረስ እንዲሁ ሀዩ እንደዛ እየተሳደበች፣ አባወራ ወንድ የሆነ በቃ የሚችል ወንድ ሃያትን አያስቀምጣትም። በእውነት ወንድ ወንድ አይደለም። እንደዛች ፍየል ምላስ የሆነ ሰው እንደ ዛሬ ወዲ መቷ ራሱ ይሄ በቃ በጓ እራሱ አልተፈለገችም። በቃ ሁሉን ነገር ይችላል የምትኖረው ሴት እኮ አልተፈለገችም። ታዲያ ከየት አንጠታችሁት ነው እናንተ እንደዚህ እንደዚህ ያላችሁ የምታወሩት ነው። እኔ ብቻ ነኝ ግራ የገባኝ። ለማንኛውም ቤተሰቦች ወዳችሁና ፈቅዳችሁ የምትከታተሉ ቤተሰቦች ይሄን ቪዲ ሽር ላይ እያደረጋችሁ እንደውም ሰብስክራይብ እያደረጋችሁ እስኪ ሀምሳ ሺህ አስገቡኝ። በቃ ሰው ወዳችሁ ሰው ወዳችሁ ሀምሳ ሺህ አስገቡኝ። ከዚያ የተረፈ ስናገባ ደግሞ የተመረቀ ባሊስታና እንደዚህ የሚነጫነጭ እና ሶሻል ሚዲያ ላይ እየወጣ አይባችንን ገመናችንን የሚያወራ ሚስትን እንደዚ ብሎ የሚናገር ባል ሚስት ከባለ አእምሮ በውጭ ሆና ቤት ዘግታ በካሜራ ከመፈለግ ይጠብቀን እንላለሁኝ እኔ ብዙውን ሰዓት በቃ ራሴን ሳስበው መቼ ነው የምትቀየሪ ሁልጊዜም የድሮ ሰው መትወኝታይ ወደ ዘመኑ ሴት ነይት ወለላት አለው ነፊሳን ሁልጊዜም እነግራታለሁ ግን አትሰማኝም እኔ ከዘመኑ ሰው ጋር ለመቀላቀል አልቻልኩም እኔ ማቀው በአባታደሩ በእናት አደሩ አደሩ ሴት ልጅ ማጀት ስትቀመጥ ነው የማውቀው እና ይህን ለማለት ወዳለሁ፣ ግን ራሳችሁን አንዳንድ ጊዜ በቃ ፈተሹት። ወይኔ በቃ ማነው እውነተኛው ማነው ትክክለኛው ብላችሁ እሰባርጉ። እንደን እንደን እንደ ራሴ ይሄ ነገር ፍራንክ ነው በፍራንክ ነው በፍራንክ ነው ብዬ ራሴን አሳምነዋለሁ። በቃ እውነተኛው ትክክለኛው ፍራንክ እንጂ እውነት አይደለም። ሰይድ ከሚስቱ ጋር አልተጣላም፣ ግን አሁን በአጠቃላይ ወደ ቤት ለመግባት ስለሚፈልጉ በአንድ ቤት ለመኖር ስለሚፈልጉ በአንድ ርዕስ ለመኖር ስለሚፈልጉ ሰይድ ቢሮ መክፈቱን ለማሳወቅ ሲፈልግ ወደ ሶሻል ሚዲያ